ለዓለም ኮርስ ተደርጎ ዓለም ሰላም የምትኖርበት የሆነ ቢያሟሉት መሪዎች በዛ በዛልክ አውቀውትም ዓለም ሰላም የምትሆንበት የሆነ ጉዳይ ነው እና ውላቶች በየትኛውም ሴክተር የስልጣን እርከን አላህ ሰው ላይ የሾማቸው ሰዎች ሊያሟላቸው የሚገቡ ነገሮች ማለት ግዴታ ይሆኑ ነገ አላህ ፊት የሚያስጠይቁን ነገሮች ማለት ነው። ምናልባት ሁሉንም ማውራት ላይ ይቻል ይችላል። አንድ አስር ነገሮች ናቸው። ከዛ ውስጥ አንድ ሁለቱን ሶስቱን እኔ ተናግሬ ያው ተሰራልኝ እኔም ራሴ እድለኛ ነኝ። ያው መንድል አለ الخير كفاعله ነው እና ማለት ነው። እና የመጀመሪያው አንድ መሪ እንት ላይ ሲቀመጥ ሊወጣው የሚገባው ምንድነው? ኢቃመቱ ዲን ነው። የሃይማኖቱን ጉዳይ ማደላደል ነው። የሀይማኖቱን ጉዳይ መጠበቅ ነው፣ ማቆም ነው። በዚህ ስር ብዙ ነገሮች ይካተታሉ። የመጀመሪያው ነሽሩ ዲን ነው። ዲኑ አንድ ሰው በሱ በሚገዛው ሀገር ውስጥ ቀጥ አድርጓ ቁሞታ ሊባል የሚችለው ትውልዱ ዲኑን እንዲማር፣ እንዲያውቀው፣ እንዲሰራበት ሲያደርግ ነው። ለዚህ ብሎ ዑመር ቢን ኸጣብ ረዲየላሁ ተዓላ አንሁ የዚድ ቢን ሙዓዊያ እንደሚታውቀው ሻም ላይ ያው መሪ ነበሩና የሻም ሰዎች በጣም በዙ አገሩን ሞሉት ሙስሊሞች በዙ እና ዲናቸውን የሚያስተምራቸው ዲናቾን የሚያስረዳቾ ይፈልጋልና ፈአኢኒ ቢውላቲ ሚንከ ካንተ ወሆኑ ማን ነው ቢሙዓሊም ሚንካ ካንተ ወሆኑ እንታ አስተማሪዎች እገዘኝ በማለት ሲልኩላቸው ጽፈው ሲልኩ የዚ ኢብኑ አቡ ሱፊያን ናዓም ዑመር ቢኸጣብ ያደረጉ እንደው ሚን ፉቅ መርጠው አምስት ሰዎች ነው ይላኩላቸው እንደና አቡ ድርዳይ አሉ ታላልቅ ሰዎች ማለት ነው አንድ ዑመር በጣም ብዙ ጊዜ ተመናገሩ የተነሳ ሰው ዘንድ የተለመደ ነገር አለ፣ ከዑመር የተወሰደ ምን ይል ነበረ፣ ለህዝቡ አላኢኒ ኢኒ ማኡርሲሉ ዑማሊ ኢለይኩም ሊየድሪቡ አብሻረኩም ወሊአኹዙ አምዋለኩም። እኔ ወደናንተ መሪዎችን ስልክ እናንተን ሰውነታችሁን እንዲገርፉ እንዲመ እንዲመቱና ገንዘባችሁን እንዲወስዱ አይደለም ይል ነበር። ወላኪን ሊየዓልሙኩም አምረ ዲኒኩም ወሱነተ ነቢይኩም ሰለ ላሁ አለይህ ወሰለም። እኔ ግን እምልከው ለምንድነው? የዲናችሁን ጉዳይ እንዲያስተምሯችሁ የነቢዩን ሱና እንዲያሳውቋችሁ ነይል ነበርና፣ በመጀመሪያ መሪዎች የዚህን የዲን ጉዳይ በተለይ እንደ ሙስሊም ማለት ነው የሀይማኖትን ጉዳይ ትውልዱ እንዲያውቀው እንዲማረው የተለያዩ የሚያስፈልጉ ነገሮችን በማሟላት መድረሳዎችን በመክፈት በየአቅጣጫ ያሉ መሻይሆችን በመደገፍ እንደዚሁ ተማሪዎችን የሚያስፈልጋቸውን ነገር በማሟላት ዲናቸውን አውቀው ለወደፊት የአገር ተረካቢ የዲኑ ተረካቢ ትውልድ መፍጠር የግድ ነው ነው ምለው አዩሀል አሕባ። ምክንያቱም መጀመሪያ ዲኑ ተስተካከለ ነው ዱንያ ልስተካከል እኮ የሚችለው ወለው አን አህሉል ቁራ አመኑ ወተቀው ለፈትሕና ዓለይሂም በረካቲን ምነ ሰማኢ ወልአርድ። የከተማ ሰዎች አላህ ቢፈሩ አመኑ ወተቀው እና አላህ ቢፈሩ የሰማውንም የመሬቱንም በረካን ከፍትላቸው ነበር ነው የሚለው፣ አላህ Subhanahu Wa Ta'ala። እና ይሄ ጉድ ይሄ ነጥብ እየጎደለ ነው። ሌላው ነገር ሊሟላልን ያልቻለው አልስተካከልልን እያለ ያለው ሁሉ ነገሮች እየተዛቡ የሚገኙት እዚህ ጋር ያለው ክፍተት ነውና እኔ ለአለም መሪዎች ማለት እችላለሁ። ላኪን ግን ያው እኔን ቋንቋ ላይ ረዱን ይችላሉ የሀገራችን በተለይ በእስልምና ላይ የተቀመጡ በያን በያቅጣጫው እቺን ጉዳይ በጣም ሐሳሳናት ተዑመር ይማሩ ለህዝቡ ይወጡት ያስጠይቃቸዋል። ነገር አላህ ፊት የመጀመሪያ ይሄ ነው በዲን ዙሪያ ሰው እንዲማረው። ሁለተኛ የሶላት ጉዳይ እስቲ እንደ ወደ የገጠሩ ንግባና እስቲ እናት አባቶቻችንን ዘመዶቻችንን፣ እዙ ከተማ ውስጥ ውስጥ ሁሉም ሶላቱን ደንቡን ጠብቆ ይሰግዳሉ። ሐቂቃ ማለት ነው ዑመር መሪዎችን ሲልክ አንዱ ከሚለው ውስጥ ምንድን ነው ኢነማ ወሊኩም ይላቸዋል። እኔ የምሾማችሁ ሊቱቂሙ ሶላት ሶላትን ደንቡን ጠብቆ ሰው እንዲሰግድ እንዲሰግዱና ወሊተዓሊሙ አምረ ዲንህ የዲናቸውን ጉዳይ እንድታስተምሩ ነው ይላል። በጣም የአጀበኝ ዑመር ከሶላት ጋራ ያለው ትኩረት የመስጠቱ ያጀበኝ ነገር ምንድን ነው? አማር ብኑ ያሲልን በሶላት ላይና በሐርብ ላይ ነው የሾመው ይላል። ለዚህ ብቻ ሚኒስተር አውቶ ማለት ለዚህ ብቻ መሪያ አውቶ። እንዲሁም አብዱላህ መስዑድን በቀዷ እና በእንትን ላይ እንደሾመው ይታወቃል እና ይሄ ጉዳይ በጣም የዲኑ ምሰሶ ነው። ሶላት ሶላት አልተሰገደ ምን ሙስሊም አለ? እኛና ካፊሮ ይመሃል ሶላቱ ድንበሩ ሶላ ማን ነው ድንበሩ ሶላት ነው ተብሏል ሙሶሶ ሶላት ነው ተብሏል ነቢዩ ሰለላሁ ዐለይሂ ወሰለም አሰላቱ ሶላት ወማ መለከት አይማኑኩም ብለው የሄዱበት ጉዳይ ነውና ይሄ ነገር እንደዙ በደንብ ትኩረት ሊሰጥበት ይገባል ባይ ነኝ ሌላው የውላቶች ሐላፍትና ሊወጡት የሚገባው ተእሚኑ ናስ ፊ ቢላዲሂም ነው እዚህ ቃመቱ ዲላ ያለፈብየው ነው ሁለት ደቂቃ ነው የቀረህ እየተባለ ስለሆነ ሰው በሀገሩ ላይ ፈርቶ እንዴት ይኖራል? በተለይ መንግስት ባለበት አገር ላይ እስቲ አሁን አስቡት። ዛሬ ባለንበት ሁኔታ ላይ ሰው እንደልቡት ሀገር ወደ ሀገር ተንቀሳቅሶ ዘመድ ዘመዱን ዘይሮ መኖር የማይችልበት ጊዜ ላይ ነውና እና እንደ መሪ ሙስሊምም የሆነውም ያልሆነውም አገር ሰላም እንዲሆን ጥረት ማድረግ አለበት በሚችለው ልክ ማለት ነው። ዑመር ምን ይል ነበረ ለእነ አቡ ስራሻሪ አኺፉልፉሳቅ እንሂን አመፀኞች አስፈራሯቸው፣ ይልነበረ አጣ ያለበት ሁሉ በማድረግ ማለት ነው። ተተቻለ በሰላም ታልተቻለ ደግሞ ያው የሚወሰደውን እርምጃ በመወሰድ ሀገር ሰላም እንዲሆን መሪ የሆነ ሰው ጥረት ማድረግ አለበት። ለዚህም ያስፈልጋል ደግሞ በዲና በዲናቸው ላይ በሀገራቸው ላይ የሚታገሉ ሰዎችን በማደራጀት ነው። ያው ሰፋ ያለ ነገር አለው። ሌላው መሪዎች ማሟላት ያለባቸው ግዴታ ነው፣ ሰው ከሌላው ሃይማኖት ነዋሪዎች ጋር አጠራ አድርጌ ነው የማስቀምጠው ያለውን ትድድር ያለውን ምንድነው የሚባለው ሙዓመላ እንዲያስተካክል ቃላቸው እንዲጠብቅ ሐቂቃ እነሱንም መንካት አይቻልም። አንዲ ኸጢቡል በግዳዲ ኪታብ ላይ ያነበብኩት ነገር አለ። ነቢያችን አለይሂ ሰላቱ ወሰላም ማን አዛ ዝምየን ፈቀድ አዛኒ አሉበት ወማን አዛኒ ፈቀድ አዛላ ኢስናዲን ሐሰን ነው የተነገረውና ይሄ ነገር አለ ያው ሷሃቦች እነ ዑመር ኸጣብ እንዴት ሙስሊም ያልሆነውንም አካል ቃሉን ይጠብቁ እንደሆነ እንደነበረ ቃሉ እንዲጠበቅ በጣም ይሰሩ እንደነበረ የተነገረበት ሁኔታ አለ። ይሄ ርእስ ቅድም እንዲያልኩት ስልጠና ሊሰጥበት የሚገባ ትልቅ ርእስ ነው። ዝም ብዬ ቀንጨብ ጨብ አርጌ በዚህ በተንተባተበ ሙላሴ ነው ያቀረብኩላችሁ። አላህ Subhanahu Wa Ta'ala እንዲያሉ ግዴታንም ይወጡ መሪዎች እየሰጠን ሀገራችንንም ሰላም ዲናችንም ሰላም አላህ አድርግልን። ወቢላህ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።